ጽናት ጽናትን ይጀላችሁ፣ መጥቻለሁ። ከዚህ በፊት እንግዲህ መሮት አግታ ነበር፣ በሀሴት አግታት ነበር ማለት ነው። ሁሉን ነገር ትናገርብኛለች ላኪራ ብላ ማለት ነው። ምክንያቱም ዳዊት ሁሉ ነገር ጨርሶ እስከሚሄድ እኔም ጨርሽ እስከሚሄድ ለኪራ ምንም ነገር አትናገሪም ብላ። ለኪራ ከነገረችው ኪራ ያባረኛል ብላ ሀሴት ደግሞ ኪራን ማግባት ትፈልጋለች። ኪራ ደግሞ አይፈልግም። ጽናትን መርዘዋት እንደነበር አይተን ነበር ማለት ነው። ጽናትን እንግዲህ የመረዘቻት ሀሴት እና ይሄ ዳዊት የሚባለው ነበሩ። ዳዊትም ያፈቅራታል በነገራችን ላይ ግን፣ እሱ እንደዛ ከሆነማ እኔ መርዛት አለ ተባብለው መርዘዋት ነበር ማለት ነው። ውድ ቤተሰቦች ጽናትን አሁን ላይ ጽናት ስለ ጽናት እያወሩ ጽናትን የሰሯትን ስራ እያወሩ እያለ ይች እንትን አመጣች ማለት ነው። ምሩ ሰምታቸው ነበር ማለት ነው። ምሩ ደግሞ ሰምታ እሱን በርጋ ተለጥፋ እንዳጋጣሚ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክፍል ሀምሳ ሰባትን ይዤላችሁ መጥቻለሁ። ጽናት እላቸዋለሁ። ጽናትን እንግዲህ የመረዘቻት ሀሴት እንደነበረች በጽናት ላይ ብዙ መስዋዕትነት እየከፈለችላት አለ ማለት ነው። ማን ምሩ ማለት ነው። ምሩን ያገተቻት ማናት? ሀሴት ናት። ውድ ቤተሰቦቼ እንግዲህ ከናሆም ጋር አንድ ላይ ፍቅራቸውን አጣጥመው ሳይጨርሱ ይችን እንትናን የሚገለግለን እነታ ጋይስ ይቅርታ ማለት ነው። ይቺ ማነች? ሀሴትን ማለት ነው እና ለኬራ ሁሉን ነገር ትናገርብናል ብላ እንዳጋጣሚ ሆኖ ከዳዊት ጋር እንትን ጽናት ላይ የሰሩትን ሴራ እያወሩ እያለ እሱም ደግሞ በቪዲዮ እያስፈራራ ስለሆነ ሀሴትን ሀሴትን ደግሞ ለእሱ ስትል ጽናትን እንደመረዘቻ ጽናትን እንትን እንዲያለቻ ሁሉ እያወሩ እያለ ከዳዊት ጋር እንዳጋጣሚ ሆኖ ምሩ ሰምትታረግና ወደ ክላስ ትሄዳለች ማለት ነው። ከዛ ምሩን ታግታታለች ማለት ነው ሀሴት አግታ እንደ አጋጣሚም ሆኖ ጽናት የምትፈልጊው ነገር ካለሽ ላምጣልሽ ትላታልሽ ማለት ነው። ለሀሴት ሀሴት ደግሞ ምንም አልፈልግም ስፈልግ እጠራሻለሁ አለው ትላታለች ማለት ነው። እንደዚህ ያለችበት መንስኤ ምንድን ነው? ሀሴት ጽናትን ማናት ምሩን ሰላገተቻት ነው ማለት ነው። ከዛ ናሆምም ደግሞ መጥቶ ከኪራ ጋር እያወሩ እያለ የኔ ጨረቃ የት ናት ይለዋል ማለት ነው። ዛሬ አላየዋትም፣ ምናልባት ተኝታ ይሆናል። እሷኮ ከመተኛት ውጭ ሌላ ነገር የላትም እያለ ተዋበባይንማ እንደዚህ አትበል እያሉ ይቀላልዳሉ፣ ኪራና ናሆም ማለት ነው። ምሩን እንግዲህ ታግታ አፏንም አፍና ድረሱልኝ እባካችሁ የሰው ያለህ እያለች ማንም እንትን ሊላት አልቻለም ማለት ነው። ሊደርስላት አልቻለም ማለት ነው። ውድ ቤተሰቦቼ ከዛም ቀጥሎ እንትና ማለት ነው። ኪራይ ለኪራይ ሁሉን ነገር እንዳትናገሪ ዲያዊት የፈለገውንና እኔም የፈለኩትን ነገር ይዤ ሳልወጣ ለኪራ ነገርሽው ማለት ሕይወቴ ምስቅልቅል አለ ማለት ነው ትላታለች ማለት ነው። ጽናት በዚህ ልክ የምትገፋው ውድ ቤተሰቦቼ ለምንድን ነው? ጽናት ማለት መልካም ልጅ አስተዋይ ልጅ ናት። ለኪራ ያላት ነገር ሁሉ በጣም በጣም ከፍ ያለ ነው። ውድ ቤተሰቦች አመለካከቷ ማለት ነው ጽናት በጣም ተወዷዋል ኪራ ማለት ነው። እሱም ይወዳታል፣ ግን እሱ እንደ ሲፈልግ ያመናጭቃታል፣ ሲፈልግ ይወረውራታል ማለት ነው። እሷም ደግሞ እሱን እሱን በማሰብ ዝም ብላ እየኖረች እያለ አሁን ላይ ግን ስልችችት ብሏታል ማለት ነው። ውድ ቤተሰቦቼ ማለት ነው ኪራና ጽናትን የማያመቻቻቸው ነገር ምንድን ነው? የማያስማማቸው ነገር ይቺ ሀሴት የምትባልሽ ካልወጣይ ጽናትና ኪራ መቼም መቼም ፍቅራቸው ሊዘልቅ አይችልም ማለት ነው። አሁን ደግሞ በምሩ ላይ መታለች ማለት ነው። ምሩና ናሆም አሁን ላይ አንድ ላይ ነበሩ። እስከ ዛሬ ድረስ በፍቅር እየተጎዳይ ነበር ምሩ ማለት ነው። አሁን ላይ ደግሞ ይሄ ናሆሜ ተናግሪያት ነበር፣ አስቀይሚያት ነበር። ምናልባት በእኔ ተቀይማ ይሆን እንዴ? ስልኳም ዝግ ነው ይላል ማለት ነው። እስካሁን ድረስ ስልክ አልደወለችም፣ አታነሳም። ስልክም ትላል ላይ እንትናም ማለት ነው። ሀሴትም መታ እያወሩ ነበር ማለት ነው። ውድ ቤተሰቦቼ እና ሰኑም እንግዲህ እንዴ፣ ምን ማለት ነው? እዚህ ውስጥ ድምጽ ይሰማኛል፣ እዚህ ኪራ፣ እዚህ ውስጥ ድምጽ ይሰማኛል ትለዋለች ማለት ነው። ምን ለማለት ፈልገሽ ነው? እዚህ ጋ ማንም የሚተኛ የለም እኮ ይሄ እኮ የኪራ ክፍል ነው ትላታለች ሀሴት። ማነች ጽናት ማለት ነው። እንዴ፣ ምን ማለት ነው? እሺ ሰኑ ይሄንን ካልሽ ደግሞ በሩ ተከፍቶ አረ ሳልፍ ሰምቻ ሰምቻለሁ ይሄ በር ይከፈት ትላለች ሰኑ ማለት ነው። ኪራም ደግሞ ይሄን በር እከፍትልሻለሁ ግን ምንም ነገር እንደሌለ እነግርሻለሁ ይላታል ማለት ነው። አይ የሆነ ችግርማ ተፈጥሯል ትላል ማለት ነው። ምንም ችግር አልተፈጠረም ግን እሳ ይሄ በር ይከፈት ካልሽኝ እከፍታለሁ እያለ ይነግራታል ማለት ነው። ውድ ቤተሰቦቼ በሩ ሲከፈት የተገኘችው ምሩነች ማለት ነው። በምሩ ላይ ሴራ ያሴረችው ሀሴት ናት ማለት ነው። አግታ እንዳስቀመጠቻት እያየን ነበር ማለት ነው። ከዛ ተንጫይተው በሩን ክፍት ሲያደርገው ኪራ ምሩ ተኝታ እግሯም እጇም ታፍና ታስራ ትገኛለች ማለት ነው። እሪ ኪራ እዚህ ጋ እኮ ወድቃለች ምሩ ይባባሉና፣ ሀሴትም ማለች ሀሴት ያላችም ራሷን እያውረገረገች ወደ ሌላ መንገዷን ትቀጥላለች ማለት ነው። እነሱም ደግሞ እራሳቸውን በጣም የደነግጡና እንዴ ምሩ ምሩ ብለው እራሷንም ከፍ ያደረጉና ኪራም አቅፎ ወደ ሳሎን ይወስዳታል። ወደ ሐኪም ቤት ትሄዳል ማለት ነው። እንግዲህ ካሴትም ከዚህ ቤት መውጣት አለብኝ ትላለች ማለት ነው። ከዚህ ቤት ለኪራም ደብዳቤ ሁሉ ነገር ትጽፍና ከዚህ ቤት መውጣት አለብኝ ብላ እራሷ ጋር ተመካክራ ልክ ሻንጣዋን ይዛ ልትወጣ ስትል ዳዊት ያገኛታል። ሀ የልትጅ ነው። ደግሞ ዛሬ እያለቀሽ ነው እንዴ ይላታል። ለምን አለቅሳለሁ፣ ምን ለማለት ፈልግህ ነው ትለዋለች ማለት ነው። እሱም ተነስቶ ውድ ቤተሰቦቼ ሲሄድ ከዛ የተገኘው በጣም ትልቅ ነገር ነው። ውድ ቤተሰቦቼ ማለት ነው። ከዛ በኋላ እንዴ፣ ምን ለማለት ፈልግህ ነው እየተባባሉ ተነስተው ይሄዳሉ ማለት ነው። ውድ ቤተሰቦቼ ከዛ አሁንም በቪዲዮ እያስፈራራሃ ባልሆነ አቶ ዲያ ዊት ትለዋለች ማለት ነው። እኔ የአባቷ ልጅ እንደሆንኩ አታውቅም እንዴ? ትለዋለች ማለት ነው። አረባክሽ ልፈራሽ መሰለሽ እንዴ? አሁንም ደግሞ ከኪራ ጋር መጣላት አልፈልግም። ጥሩ ጓደኛ ማሞቾች ሆነናል። ኪራ በጣም መልካም ሰው ነው። አንቺ ግን መቸምተውሽ እንዳይመስለሽ ይህን የያስኩትን መረጃ ቪዲዮ እናገራለሁ እንዳለ በየሚዲያው አወጣብሻለሁ ይላታል ማለት ነው። እሷም ደግሞ ኧረ ጽናት ላይ ያረከውን በኪራ ላይ ያረከውን ነገር እናገራለሁ ትለዋለች ማለት ነው ሀሴት። እሱም ደግሞ በቪዲዮ እያስፈራራት አንድ ቃል ትንፍስ ላለሁ ብቲ ዲብን ነው ማድረግሽ እያለ ያስፈራራታል ማለት ነው ሀሴት። እንግዲህ ደብዳቤ ጽፋ ከቤት ለቃ ሄዳለች ማለት ነው። ተገላገልናት፣ እንዳትመለስ በዛው ጥርቅ ጌታዬ። እና ጽናትዬ የኔ ቆንጆ እርግጠኛ ነኝ ይህንን እውነት ወጥቶ ይቺ ልጅ እውነት ሂዳ ያንቺና የጽናትና የኪራ ፍቅር አንድ ላይ ሆኖ ምሩ። እንግዲህ ናሆም ከሰማ ሀሴት አገታት ነው ከተባለ ምሩ ነቅታ ተተናገረች። እመኑኝ አይለቃትም። ውድ ቤተሰቦች ናሆም አይለቃትም ሀሴትን። ለምን ብትሉ ከዚህ በፊት ጽናት ላይ ያቺ ቤቲ እንኳ የሆነ ነገር ስታደርግ እንዴት እንደሆነ አይታችሁታል። ከኪራ በላይ ነው ለሴት ልጅ እንትን ያለው ማለት ነው ለጽናት የተቆረቆረው አሁን ያምሩ። ውድ ቤተሰቦች ይህን ይመስላል እንግዲህ ቆይ። ላይክ ሸር ሰብስክራይ